ቡልቡላ ቡልቡላ ፓርክ፣ ቡልቡላ ፓርክ። ሰላም ሰላም! ውድ የዩቲዩብ ሰብስክራይበሮች ዛሬ ቡልቡላ ፓርክ ተገኝቻለሁ። ለጉብኝት ክፍት ሆኗል። ምንም አይነት ክፍያ ሳይኖረው ለጉብኝት ክፍት ሆኗል። እየመጣችሁ መጎብኘት እችላላችሁ። እጅግ በጣም ያምራል፣ ለየት ይላል፣ ጽድት ያለ ነው። ምንም አይነት ክፍያ የለውም። አንዳንድ ሰዎች እዚያ አካባቢ ያሉ እንደሰጡኝ መረጃ ከሆነ ቅዳሜና እሁድ በተለይ ነፃ ነው፣ ምንም አይነት የመግቢያ ክፍያ አይጠየቅም። ስለዚህ እየመጣችው ጎብኝት፣ ያምራል እላችኋለሁ። እጅግ በጣም ደስ ይላል። እንደምታዩት ቤተሰብ ቤተሰብ ነው እየመጣ የሚዝናና ያለው ልጆቹን ይዞ፣ ጠቅላላ በቂ የመኪና መቆሚያ ቦታም አለው። እጅግ የሚያምርና ደስ የሚል ቦታ ነው።

እላይ እንውጣና ደግሞ ምን እንዳለ እስቲ ጠጋ ብለን እናያለን። ያምራል ያምራል። እኔ ስመጣ ጠዋት አካባቢ ነው፣ ትንሽ ረፈድ ብሎ በአጋጣሚ ነው የመጣሁት። ሳይክል እየነዳሁ ምናምን ነገር በአጋጣሚ ሰልፍ፣ እንዴት ነው ለሕዝብ ክፍት ሆኖ አለ ወይ ምናምን ስላቸው ክፍት እንደሆነ ነገሩኝ። ና በአጋጣሚ ነው ነው እጅግ በጣም ደስ ይላል፣ ለየት ይላል። በጣም እስኪ፣ ወደዛም ሄደት እያለ ነው። ህፃናት ከምነግራችሁ በላይ ደስተኛ ናቸው። እዚ አካባቢ እንደምታዩት ሯሯጣሉ። ምን ይላል። በተለይ ቤተሰብ ላለው ሰው እጅግ በጣም አስደሳች ቦታ ነው። ወክ ወይ ሚገርም ወይ ወክ ወይ ነው ያለው ይወት ያበደ ነው፣ ያበደ ነው፣ ጸዴ ነው። ትንሽ እኔ እንደታዘብኩት ግን ለታክሲ ይሄ ቦታ ትንሽ ራቅ ይላል። ዎኪንግ ዲስታንስ ትንሽ ልትመጡ ትችላላችሁ። የቤት መኪና ይዛችሁ ከሆነ ነው እንጂ የተወሰነ በእግር ሊያስገባችሁ ይችላል። ታክሲ ብዙም እዚህ አካባቢ የለም። ረጅም ረጅም ነው የሚጭኑት እና ራይድ ይዛችሁ ብትመጡ ምናምን እላለሁ። እንደምታዩት ነው ወት እጅግ በጣም ጸዴ ነው፣ ሰፊ ነው፣ ትልቅ ነው። ሂዳችሁ አትጨርሱትም። ይሄንን ጥላ ሆኖ ቀዝቀዝ ብሎ ምናምን በተለይ እንዴት ለመዝናናት ምቹ እንደሆነ በጣም እርግጠኛ ነኝ። ትንሽ አሁን ፀሐይ ስላለ ለካሜራም ትንሽ ላያምር ይችላል። ሰፊ ነው፣ ትልቅ ነው። ዛፎች በጣም ይበዙታል። እስካሁን ካየኋቸው ፓርኮች ይሄ ትንሽ ለየት ይላል። ለየት ይላል በምን በዛፎችና በእጽዋት ብዛት ትንሽ ለየት ይላል። ስፋትም በጣም ሰፊ ነው። ያምራል፣ ያምራል፣ ያምራል። በጣም ደስ ይላል። በቅርቡ ነው የተመረቀው እንደምታውቁት ይሄ እና እንደነገርኳችሁ በነፃ ነው፣ መታችሁ ፈታ ዘና በሉ። እቤት አትቀመጡ፣ ራሳችሁን ሪፍሬሽ አድርጉ ውዶቼ፣ ይህን እመክራችኋለሁ። እዚ ጋ ያሉት ዛፎች በተለይ ስፔሻል ስፔሻል ናቸው፣ ለየት ያሉ ናቸው። እንደዚህ አይነት ቦታዎች እየመጣችሁ ዛና በሉ፣ እራሳችሁን አዝናኑ። ደግሞ በነፃ ነው። ተከፍሎ ሊገባበት የሚገባ ቦታ ነው፣ ግን ይህ በነፃ ነው። ዋ ዋ ዋ ዋ! አብሶሊትሊ ቢዩቲፉል! absolutely beautiful, absolutely beautiful. ያበዳ ነው! ያበዳ ነው ቤተሰብ፣ እጅግ በጣም ደስ ብሎኛል። የእውነት ዛፎቹ ደግሞ እንደ ጃንጥላ የተዘረጉ ናቸው። ፀሐይ ብዙም አያገኛቸውም። የከረረ ፀሐይ እንኳን ራሱ ቢኖር ፀሐይ ብዙም አያገኛቸውም። ያስታውቃል፣ ከሁኔታው ስታዩት ጫካ የነበረ ቦታ ነው። እንዲ ተስተካክሎ አምሮ ጽድት ብሎ መታየት ያላችሁት ቦታ ገራሚ ነው። ሰፊ ነው። ትልቅ ነው። ናይስ፣ ናይስ አብሶሊትሊ ቢዩቲፉል። ሰው ሁሉ ደስተኛ ሆኖ ነው የምታዩት። ፊቱ ላይ የምታነቡት ነገር ደስተኛ ነው። ደስ ይላል በጣም። አረ አላልቃልኝ ቤተሰብ አላልቃልኝ። በጣም ትልቅ ነው። ጠጋ አበባ እየሰጣት ነው። ፍቅረኛሞች ናቸው መሰለኝ። ደስ ይላል በጣም። ገራሚ ገራሚ ቦታ ነው። እሺ ቀጥለናል። እንግዲህ እስቲ እዚህ የሕፃናት መጫወቻ አለ መሰለኝ። እዚህ በድልድዩ እንሻገር እና ነው ሕፃናቶችና ወላጆች ምናምን ነው የሚበዙት። የህጻናት መጫወቻ ቦታ ነው እዚህ ጋር። ቀጥለናል ቀጥለናል ጉብኝታችንን። የእውነት ጎብኙት፣ እርግጠኛ ነኝ ትደሰቱበታላችሁ፣ ይን ቦታ ትደሰቱበታላችሁ። አምሹር አምሹር አምሹር ታየታችሁን ምናምን ጻፉልኝ ወዶቼ፣ ቦታውን እጅግ በጣም ወድጃለሁ። በጥቂቱ ነው ያሳየኋችሁ። ባይዘው መታችሁ፣ በአካል ብታዩት መከራችኋለሁ። ብዙም ወሬ አልወድም ግን ቦታው እንዳወራ አድርጎኛል፣ ወረኛ አድርጎኛል። የቦታውን አሪፍነት ልገልጽላችሁ ስለፈለኩ ነው። እንደዚህ ለወራች አልኩት እንጂ ብዙ ወሬ አልወድም። በጣም ከሚያስደስተው ነገር ይሄ ቦታ ከተፈጥሮ ጋር ቁርኝት ያለው ቦታ መሆኑ ይበልጥ አስደሳቸው ነው። ዛፎቹ እንደምታዩዋቸው አዲስ የተተከሉ አይደለም። የቆዩና ጫካ የነበረ ቦታ ነው። እንደምትታዩ ብዙ ግራሮች ይታያሉ። እንደ ጃንጥላ የተዘረጉ ግራሮች ናቸው። ጥላ ለመፍጠር በጣም ይመቻሉ፣ እና ደስ ይላል። በጣም በጣም ደስ ይላል። እስቲ በዚህ በኩል አልመጣሁም። የሳይክል ቦታ አለው እዚህ ጋር፣ ያልታየ ነገር የሳይክል ቦታ አለው።

የእውነት ደስ የሚል ስሜት ነው የሚፈጥርባችሁ ቦታ በጣም ደስ የሚል ስሜት ይፈጥርባችኋል። በቤት ውስጥ ሶፋ ላይ ተኝታችሁ ሪሞት ይዛችሁ ከመንከባለል እንደዚህ አይነት ቦታ የመጣችሁ በነፃ ለዛም በነፃ ነው የሚከፈል ነገር እንኳን የለው። ራሳችሁን ሪፍሬሽ ብታደርጉ እመክራችኋለሁ። ቤተሰብ መተኛት ምንም አያደርግም። መታችሁ ወክ ብታደርጉ ጤንነታችሁንም ትጠብቃላችሁ። በዛው ቲቪ ቻናል ብቻ እያዩ መገላበጥ አያዋጣም ቤተሰብ። እዚህ ጋር ደግሞ በባህላዊ አይነት በሚመስል መንገድ የተሰራ ቤት አለ። ያምራል፣ ደስ ይላል። በጣም ሻይ ቡና ምናምን መብያ ቦታዎች ብዙ ነው ያሉት። ዋው! ይሄ ደግሞ ምንድን ነው? ለየት ያለ ነው። ጎተራ ነው የሚባለው? ባለስ ያሰት ጎተራ ምናምን የሚሉት ነገር መሰለኝ። ኦኬ፣ ጀበና ቡና ምናምን ነው እዚህ። ዋው! ዋው! ያምራል፣ ያምራል፣ ያምራል። እዛ የህፃናት መጫወቻ ምናምን አለ። ደስ የሚል ቦታ ነው።